የአንቺ ምርጫ ይሻልሻል፣ የእግዚአብሔር ምርጫ ይሻልሻል። የእግዚአብሔር ይሻልኛል። አሪው ሽውር። አሁን አንቺን እያየው። ደብል ኤም አየው፣ ሁለት ኤም ኤም ፊደሎች አየው። ከዛ አሁንም ሶስተኛ ኤም ፊደል አየ። መቅደስ ስምሽ ነው። መሸሻ አባቴ ነው። ሞሳ እጮኛዬ ነው። ምን ይባላል ይሄ ቀለም? ምን አስታወሻው? አባቴም ጥቁር ነው፣ እጮኛዬም ጥቁር ነው። ሀሌሉያ። አሁን ነገሮች ልምልም ያሉ ይመስላሉ። አረ እኔ ደግሞ በጣም ትልቅ ብርሃን እያየ። አሜን እግዚአብሔር እንዲልሻል በስፍራሽ ላይ ጠብቂኝ። አሜን በቦታሽ ላይ ጠብቂኝ እ ስፍራዬን አለቅም በስፍራ አለቅ በጌታ በኢየሱስ ሆነልሽ። አሜን ከዛ ከዛ ከዚህ ስወጣ ደወለ። ከዚህ ስቶች ማለት በሌላ ሰው አይደለም በራሷ ሰዎች መቆም አትችልም ነበር ግን እግዚአብሔር ጣልቃ ገባ። ደሞ እንደዚህ ይሆናል። አይዞ፣ እግዚአብሔር በአራት ልጆች ይባርክሻል። አሜን። እሺ፣ ስንት ልጅ የመውለድ ህልም ነበረሽ? አራት። እሺ፣ እሱ ስንት ልጅ መውለድ ይፈልጋል አራት። የአንቺ ምርጫ ይሻልሻል የእግዚአብሔር ምርጫ ይሻልሻል? የእግዚአብሔር ይሻልኛል። አር ዩ ሹር? አሁን አንቺን እያየው ደብል ኤም ማየው፣ ሁለት ኤም ኤም ፊደሎች አየው፣ ሁለት ኤም ኤም ፊደሎች አየው። ከዛ አሁንም ሶስተኛ ኤም ፊደል አየው። ሶስተኛ ኤም ፊደል? ሶስቱንም ላንብባቸው። ሚስጥር ይሁን። የኔ የአባቴና የአያቴ ነው። አይደለም ስተሻለ። አንቺ የአንቺ የአባትሽና የፊታው። ምን ይባላል ይሄ? ከለር ጥቁር። ምን አስታወሻው? አባቴም ጥቁር ነው፣ እጮኛዬም ጥቁር ነው። ሃሌሉያ! እንደ ክር ተስቦ ተስቦ ተስቦ ተስቦ ሊበጠስ ጫፍ የደረሰ ነገር ነው። የእግዚአብሔር ፈቃድ ከሆነ ይቀጠል፣ የእግዚአብሔር ፈቃድ ከሌለበት ደግሞ ይበጠስ ነው። አመለው ነው እግዚአብሔር ላንቺ ያለው ነገር እንደማይቀር በደንብ እርግጠኛ ሆኜ ነግርሻለሁ። አሜን። የሰማይ አምላክ እግዚአብሔር ልብሽን ይጠብቅ። አሜን። አይምሮሽን ይጠብቅ። አሜን። መቅደስ ስሜ ስምሽ ነው። መሸሻ አባቴ ነው። ሞሳ እጮኛዬ ነው። በአንቺ ጉዳይ ሰዎች ቁጭ አሉ፣ ተነጋገሩ፣ የሆነ ምናምን ነገር ፕሮግራም አደረጉና ዝግጅት ነበርና አንድ ወር ቀርቶ ነበረ ከዛ በመሀል ሰው ገባ በእሱ ሳይድ እንደ ወንድም የምመክርሽ የመጀመሪያ ከእግዚአብሔር ጋር ተስማሉ አሁን ነገሮች ጭልምልም ያሉ ይመስላሉ አይደል እኔ ደግሞ በጣም ትልቅ ብርሃን እያየሁልሽ አሜን እግዚአብሔር እንዲልሻል በስፍራሽ ላይ ጠብቂ አሜን በቦታሽ ላይ ጠብቂ አሜን እስኪ ስፍራዬን አለቅም በጌታ በኢየሱስ ስም ሆነልሽ አሜን ከመልእክቷ እንደውም ትዝ የሚለኝ ካልተሳሳትኩ ማይ ኔም ኢስ ሞሳ ያለኝ አዎ እና ስሪ ኤም ኤም ሲላት ጌታ የምታስታውሱ ከሆነ አያቴ ቀድማ ያቴ ምናምን አለች። ኖ ኖ ኖ ኖ ኖ ኖ፣ አሁን አንቺን እያየው ደብል ኤም አየው፣ ሁለት ኤም ኤም ፊደሎች አየው። ከዛ አሁንም ሶስተኛ ኤም ፊደል አየው። የእኔ የአባቴና የአያቴ ነው አይደለም? ስተሻላንች መቅደስ ስምሽ ነው፣ መሸሻ አባቴ ነው፣ ሞሳ እጮኛ ነው። እኔ አጠገብሽ ነው የማየው፣ እንደዚህ ሉክ ኢን ጂሰስ ኔም አሌሉያ ቆይ ያኔ የነበረው ጭንቀት ለቅሶ ተረሳ፣ ተረሳ ወይ? ከባድ ነው ከባድ ነው አደለ? በጣም ኦኬ። ጌታ ጠራው አልጠራው? ጠርቷል። እግር ላይ ወድቀሽ ነው ለምነሽ ነው ጮኸሽ ነው በፍጹም። አሁን ነገሮች ጭልምልም ያሉ ይመስላሉ አይደል? እኔ ደግሞ በጣም ትልቅ ብርሃን እያየሁልሽ፣ አሜን። እግዚአብሔር እንዲልሻል በስፍራሽ ላይ ጠብቂ። አሜን ቦታሽ ላይ ጠብቂ። እዚ ስፍራዬን አለቀ በይ፣ ስፍራዬን አለቀ በጌታ በኢየሱስ ስም ሆነልሽ። አሜን። ሰምቷቸዋት ከሆነ የሰርጉ ቀን ሁሉ ተቀጥሮ አልተሳሳትኩም ማለት ነው። ከዛ ምን ያህል ጊዜ ነው የነበራችሁ? የሰርጉ ቀን የተቀጠረው ቀን አንድ ወር ሲቀር ካንሰል አደረገ። ከዛ 15 ቀን ሲቀር እንትን አለና፣ ከዛ ከዚህ ሲወጣ ደወለ፣ ከዚህ ስትወጪ አይቹ ሪል የእግዚአብሔር ድምፅ ከመጣ መጣ ነው፣ በቃ አይመለስም ሳይሰራ እዚህ መልእክቱ መጣ። ስወጣ ደወላለች። የነበረው ነገር ከባድ ነው፣ ከባድ ነው። መቆም አትችልም ነበር። ይችልጅ፣ ጌታ ምስክሬ ነው። ነገራቸው ማለት በሌላ ሰው አይደለም፣ በራሷ ሰዎች መቆም አትችልም ነበር፣ ግን እግዚአብሔር ጣልቃ ገባ። ደግሞ እንደዚህ ይሆናል። አይዞሽ፣ አይዞሽ በደንብ ስሚ። እግዚአብሔር በአራት ልጆች ይባርክሻል። አሜን። እሺ ስንት ልጅ የመውለድ ህልም ነበረሽ? አራት። እሺ እሱ ስንት ልጅ መውለድ ይፈልጋል? አራት። እግዚአብሔር በቢዝነስ ስራ ሊባርክ ነው በይው። ከዛ በዚህ በቢዝነስ ስራ ሊባርክ

ሕጂ ድማ አነ ሞሳ ይ ክትብለኒ ከለካ እኔ ቀድሜ ሞሳ መሆንህን አውቄያለሁ። ኣነ ቀዲመ ፈሊጠ ሙሳ ምዃንካ የጥቁር ቆንጆ መሆንን አውቄያለሁ። ጉባኤው ምስክር ነው። እንዳንተ ያለ ጠቆር ያለ ቆንጆ ከማካ ዝበለ ጸሊም ጽቡቅ ጠርቼ ነበር። ያሳይህዋት ፀዊዕ ረ ይባላል። ምን አስታወሻው አባትም ጥቁር ነው ይጮ ጥቁር እግዚአብሔርን አመስግኛለሁ። እግዚአብሔርን አመስግኛለሁ። የመጀመሪያው መጀመሪያ ስለ ሰጠኝ የጸጋ ስጦታ አመስግኛለሁ። ስለ ሰጠኝ እግዚአብሔር ጸጋ አመስግኛለሁ። ሁለተኛ ካላይ እንዳንተ አይነት ወንድም ስለ ሰጠኝ አመስግኛለሁ። ከማ አይነት ሓው ስለ ዝሃበኒ የማስግነው። ከዚህ በኋላ ቃል ትገባለህ ወይ? ካብ ሕጅን እኔው ግን ቃል ተኣትዶ እግዚአብሔር ለሰጠህ ሴት ታማኝ ትሆናለህ ወይ? እግዚአብሔር ንዝሃበካ ሰበይቲ እሙን ትኸውንዶ ሁኔታን ማየት

ጠላት አንዴም ሁለቴም ነገራቸውን አበላሸ፣ ቅጥራቸውን አፈረሰ። በጌታ በኢየሱስ ምርኳቸውን ነጠቅኳለ። አንተ ግን ተናጥቀ አሳልፈ ስለሰጣሃቸው አመሰግንሃለሁ። በጌታ በኢየሱስ ስም አሁንም በመካከላቸው ሰይጣን ዲያብሎስ ሟርተኛና አስማተኛ ሊሰራ ያለው የትኛውም ክፉ ሥራ በኢየሱስም ይሰበር፣ ጨለማው ይነሳ፣ ጭንገፋው ይሰበር፣ እንግዳ ነገር ይሆንላቸው በኢየሱስ ስም አሜን። ተፈጸመ።